ሜዳ በጠእፍ ላይ ነው ተገለው፣ አስፋልት ዳራ ወጥቶ የተገኘ ሆስፒታሉ ይ ተይዞ የሄደበት ፎቶ ማለት ነው። እና እስኪ ሆስፒታሉ የሰው እየፈልጉ ስላለ በዛ የሚያውቀው ሰው ካለ እና ሌላሂ ወይና ኤላሂ ራጆን ወላሂ፣ በጣም ነው የሚያሳዝነው። በቀደም በሰይድ ተገደለ ብሎ ሲወራ፣ ዛሬ ደግሞ ይህ ወንድማችን ተደግመዋል ማለት ነው። ባካችሁ ገጠር አካባቢ ላሉ ወንድሞች ይህ ቪዲዮ እንዲደርሳቸው እንዲጠነቀቁ ፈልጋለሁ ማለት ነው። ይሄ ልጅ የደረሰበት ነገር እነሱም ላይ እንዳይደርስባቸው ባካችሁ፣ ይህን ቪዲዮ ላይክ፣ ሼር አድርጉት። አሰላሙ አሌይኩም ወራህመቱላይ በረካቱ። ክርስቲያን ጎኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁን? ይገብሉ ሰላም ነው። አላስሆኖ ተአላ ወጥቶ ከመቅረትና ከእንደዚህ አይነት ዘገ አላህ ይጠብቀን። በጣም ነው ልብ በሚሰብረው ወንድሞቻችን፣ በሰው ሀገር ላይ ሰርተን ለወጣለን የተሻለ ህይወት ይኖረናል ብለው ከሀገራቸው ተሰደው በሰው ሀገር እንደ እንስሳ እየተገደሉ መንገድ ላይ እየተጣሉ ነው የሚገኙት ማለት ነው። በቀደም ወላሂ ገና ሳምንት አልሞላም፣ ሰዒድ ሞተ ተብሎ በጩቤ ተወጋ፣ ባመነው፣ በራሱ በቤተሰቡ በዘመዱ ተገደለ እየተባለ ይኸው ዛሬም ደግሞ ይህ ወንድማችን ተደግሟል ማለት ነው። እባካችሁ ገጠር አካባቢ ያላችሁ ወንድሞች እባካችሁ ከማገ ዋጋ እንዳላችሁ አስቡ ማለት ነው። እባካችሁ ጥንቃቄ አድርጉ። በአሁኑ ሰዓት ላይ ሰው ከፍቷል። የእናንተን ደስታ እንጂ የእናንተን ለቅሶ የሚያይ ነው የሚፈልገው ማን ነው እና ባላመናችሁ ሰው ነው የምትገደሉት። ብዙ የሆናችሁለት ብዙ መስዋዕትነት የከፈላችሁለት ሰው ነው ለእናንተ ህይወት መጥፋትና ለእናንተ መጎዳት ሰበብ የሚሆነው ማለት ነው። አስባችሁታል? ከሀገሩ ተሰዶ የመጣበትን አላማ ረስቶ በሰው ሀገር ላይ የእያንዳንዱን ወንድሙን ምስኪን ወንድሙን አስቡት። እንግዲህ ሀገር ላይ ቤተሰብ አለው ቤተሰብ ያለው እንዳለ እያወቁ በሰው ሀገር ላይ ለፍቶ አንገቱን ደፍቶ የሚሰሩ ወንድሞቻችን ቦታ ጠብቆ እና በእንደዚህ አይነት መልኩ ህይወትን ማሳጣት ማለት በጣም ነው የሚያሳዝነው። አስባችሁታል። በአሁኑ ሰዓት ላይ ሰው ከፍቷል። ወላሂ በጣም ነው ያዘንኩት። እና እንኳን የኛን ሰው አይደለም አረብን ለመግደል እየታገሉ እኮ ነው ያሉት። ማነው በቀደም ቪዲዮ ሰርቼ ላቸዋለሁ። የራሳ የገዛ ከፊሉን ሰው ባለበት ምንም ሳይፈራ ምንም ምንም አይነት ነገር ፍርሃት ውስጥ ላይ ሳይኖር ሰው ባለበት ነበረ ከፊሉን ካፊሉን በጩብ ወቅቶ ሊገል ሲሞክር የነበረው ማለት ነው እና ከራሳችን ዜጋ ከራሳቸው ሀገር ሰው ወጥተው እስከ አረብም ደርሷል ማለት ነው። አሁን ደግሞ ምስኪን ወንድሞቻችን ገጠር ላይ በፀሐዩ፣ በብርዱ ምኑ እየተፈራረቀባቸው ህይወታቸውን ለመቀየር እና ቤተሰቦቻቸውን ለመርዳት የተሻለ ህይወት ይኖረኛል ብለው አንገታቸውን ደፍቶ የሚሰሩ ወንድሞቻችን ህይወት እያሳጧቸው ነው የሚገኙት ማለት ነው። እና በጣም ነው ያዘንኩት። ይህ ፊት ለፊታችሁ ላይ የምትመለከቱት ወንድማችን ሰይድ ጋሻው ይባላል እና ዛሬ ጣይፍ ላይ ተገሎ መንገድ ላይ ተጥሎ ነው የተገኘው ማለት ነው። እና እባካችሁ የሚታውቁት እና እንዲሁም ደግሞ ለቤተሰቦቹ እንዲታደርሱ እና በህይወት አለ ብለው እንትን ከሚሉ እንደ ሞታ አውቀው ቁርጣቸውን አውቀው ሶብር ቢያደርጉ ነው የሚሻለው እና አላህ ከእንደዚህ አይነት ነገር አደጋ አላህ ይጠብቀን። ሰው በአሁኑ ሰዓት ላይ ምን እንደናፈቀኝ ታውቃላችሁ? ወላሂ አንድ ሰው በሰው ሀገር ላይ ሆኖ ታሞና በስነስርዓቱ አላህ በፈቀደው መንገድ ታሞ ብዙ መስዋዕትነት ተከፍሎለት መሞት ማለት በአሁኑ ሰዓት ላይ ዘበት ነው። እና ቁሞ እየሄደ ማንም ሳያቸው ከኋላ መጥተው እየገደሉ ወንድሞቻችን አደጋ ላይ እየጣሉ ያሉ አረመኔዎች እኔ አላህ ስብን ተላ በላውን ያወርድባችሁ። ወላሂ በላውን ያወርድባችሁ። ይሄ ከዚህ ውጭ ምንምለው ነገር የለኝም። አላህ ስብን በላውን እስከ አኬራማ ይጠብቃችሁ፣ በላውን ያውርድባችሁ። የሰውን ህይወት ለማሳለፍ ሰውን ለመግደል አስባችሁ ስትነሱ ያንን ነገር አላህ ለእናንተ ያደርገው። ምንም ምለው ነገር የለኝም ማለት ነው እና እናት ምንም ባላጠፋች ምንም ባላደረገች ልጄ በሰው ሀገር ላይ ሰርቶ ይለውጥልኛል፣ ሰርቶ የነገ ቀን መጥቶ ከኔ ጋር ይኖራል ብላ በር በር እያየች በልጇ ናፍቆት እየተሰቃየች፣ ልጅም ደግሞ በእናት በቤተሰቡ ናፍቆት እየተሰቃየ እየፈለገ ቢሆን በቃ ህይወቴን አሳምራለሁ የነገ ህይወቴን በተሻለ ህይወት እኖራለሁ ብሎ ከደህንነት ሸሽቶ ወደ ስደት ሀገር ላይ መጥቶ ሰርተው ለመለወጥ የሚሞክሩ ወንድሞቻችን ህይወታቸውን እየቀጠፉ ያሉ እነዚ አረመኔዎች አላህ ሱብሀነሁ ተዓላ አኬራማ ይጠብቃችሁ፣ በዱንያ ላይ እያላችሁ በላውን ያወርድባችሁ ነው የምለው። ወላሂ በጣም ነው ያዘንኩት። እና እባካችሁ እንደዚህ አይነት ነገር የሚፈጽሙ ሰዎችን የምታውቁ ከሆነ የሰዎችን ህይወት ለመቅጠፍ ሆን ብለው ተዘጋጅተው ጩቤ ይዘው መሳሪያ ይዘው የሚንቀሳቀሱ ሰዎችን ለምንድነው ጠቁማቸው ማታስዙት ነው? እንተዋወቃለን እኮ እዛ ገጠር ላይ እኮ ማን መጥፎ እንደሚሰራ ማን ጥሩ እንደሚሰራ እኮ የእያንዳንዱ ያውቃል። ግን ጠቁሞ አያስይዝም ማለት ነው። ለምንድነው እኛ ራስ በራሳችን ሰዎችን መጥፎ የሚሰሩ ሰዎችን የምናስጠጋው? መጥፎ የሚሰሩ ሰዎችን ዝም የምንላቸው ለምንድነው? የእጃቸውን እንዲያገኙ በተለይ ደግሞ በሰው ሀገር ላይ፣ በዚህ በተለይ ደግሞ በሳውዲ አረቢያ ላይ ትክክለኛ ህግ ነው ያለው እና በዛ ህግ እንዲቀጡ፣ ለምንድነው ነው ማናደርገው ነው? ለምንድነው ማይጠቀምባቸው? ለምንድነው ቦታቸው ማይታወቁ ለሹርጣ? ለምን ቦታቸው አይነገርባቸውም? አስባችሁታል? በሰው ሀገር ላይ እናንተ የሰው ሀገርን ዜጋ ሳይሆን መፍራት ያለባችሁ በአሁኑ ሰዓ ላይ የራሳችን ዜጋ ነው መፍራት ያለብን። በአሁኑ ሰዓ ላይ የራሳችን ዜጋ ነው ጠላት የሆነብን፣ የራሳችን ዜጋ ነው ባዳ የሆነብን ማለት ነው። በሰው ሀገር ላይ ተቃቅፈን እንደ ወንድም እህት እንደ አባት እናት ራስ በራሳችን ተደጋግፈንና ተቃቅፈን በሰው ሀገር ላይ ለችግራችን ደርሰን የምንኖርበትን ሀገር መሆኑን ትተን በሰው ሀገር ላይ እንደ ጣላት እንደ ባዳ እንደ መጣበት ሰው እንደዚህ ራስ በራስ መገዳደል ማለት አስባችሁታል። ህግ ባለበት ሀገር የራሱ የገዛ የሀገሩ ዜጋ የማይሰራውን ወንጀል ሆን ብለው እየሰሩ መጠጥ እየሸጡ እንደገና በሰው ሀገር ላይ የማይፈቀዱ ወንጀሎቹን እየሰሩ ግን በነፃነት የሚኖሩ ይነዛ ሰዎች ናቸው ማለት ነው ይህንንም ደግሞ እያወቁ ብዙ ሰዎች አፋቸውን ዘግቶ ዝም የሚሉ አሉ ማለት ነው ወላሂ ለዓዚም እኔ ህይወቴ ራሱ የሚቀሙኝ ቢሆን እኔ ካየኋቸው እና ቦታቸውን ባቅ ወላሂ ለዓዚም ወደኋላ ሳሊም ለሹርጣ ነበረ አሳልፍ የሚሰጣቸው ለምን ብዙ ሰዎችን አተርፋለሁ ከነዚህ ጠላቶች ማለት ነው ከነዚህ ሰው ቀሚዎች የሰውን ህይወት ነጣቂዎች ወላሂ እኔ ምን ማለት እንዳለብኝ አላውቅም። በጣም ነው የሚከብደው። በአሁኑ ሰዓት ላይ አንድ ሰው ታሞ መሞት ቀርቶ ዛሬ ነበረ ነገ የለም፣ ከአሁኑ ከሰዓት ነበረ ወይ ተገደለው እኮ ይባላል። እንደ ቀልድ አስባችሁታል። በአሁኑ ሰዓት እዝነት፣ ድንጋጤ የሚባል ነገር ጠፍቶ በቃ እየተለመደ የሆነ ነገር ሆኖ እየታየ ነው የሚገኘው ማለት ነው። እና ይሄ ልጅ ገና ወጣት ነው፣ ወላሂ ብዙ ይቀረዋል። እናቱ በርበረታ ያለች በሀገር ላይ ደስታውን ጫወታውን ሳይጨርስ እንደ ማንኛውም ሰው እድሜውን ሳይኖር ነው ስደት ሀገር ላይ የመጣው። እንደምትመለከቱት ብገና ወላይ በጣም ህፃን ልጅ ነው ስታዩት ማለት ነው ከሀያ አመት በላይ የሚሆነው አይመስለኝም እና በሰው ሀገር ላይ ከሀገራቸው ካለው ሁኔታ እና ካለው አንጻር የተነሳ ቢያንስ ስደት ወጥቼ ህይወቴን ብቀይር ብለው መጥተው በሰው ሀገር ላይ እንደዚህ ህይወታቸውን ባጭር የሚያስቀሩ አረመኔዎች አላህ እናንተን ህይወት ባጭር ላይ ያስቀረው ነው የምለው እባካችሁ ጥንቃቄ አድርጉ በተለይ ደግሞ ገጠር አካባቢ ያላችሁ ወንድሞቼ እባካችሁ ራሳችሁን ጠብቁ ሰው ከፍተዋል በአሁኑ ሰዓት ላይ የራሳችሁ ሰው ነው አሳልፎ ለክፉ ነገር የሚሰጣችሁ እና ጥንቃቄ አድርጉ እንዲሁም ደግሞ ብዙ ብዙ ሰው ባለበት አካባቢ ማን ጥሩ እንደሆነ ማን መጥፎ እንደሆነ ለይታችሁ እወቁ ማለት ነው። እና ተጠንቀቁ። ወላይ በጣም ሰው ከፍቷልና፣ አላ ይጠብቀን። የሚጠብቃችሁም ደግሞ ይህን ወንድማችን የሚያውቀው ሰው ካለ አላህ ሱብሃነሁ ወተዓላ ይድረስለት እና ቁጥሩን ደግሞ የሰውየውን ቁጥር አስቀምጥላችኋለሁኝ።